በአጭሩ አንተ ከጠፋ ተጠያቂው ኢየሱስ ነው። የተረገመ ትምህርት ነው። ከዳነ ዳነ ነው። አይነጠቅም ይላል ና አይጠፋም። ከዚህ በላይ አጋንንታዊ ትምህርታለን። ቆይ በጉ ከተበላ ተጠያቂ ማን ነው? በተኩላ ከተበላ በግ ከተበላ ተጠያቂው ማን ነው? በአጭሩ አንተ ከጠፋ ተጠያቂው ኢየሱስ ነው። አሲምፕል አስዳት ኢየሱስን ወንጀለኛ የሚያደርግ ትምህርት ነው። በጎች ይጠፋሉ የሚለው ኢየሱስ ክርስቶስን እንቅልፋምና ወንጀለኛ የሚያደርግ የተረገመ ትምህርት ነው። ኦኬ የተረገመ ትምህርት ነው። የእግዚአብሔር ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በቪዲዮ እንዳያችሁት በዚህ በፕሮቴስታንታዊ ዕቅበተ እምነት ላይ የሚሰራ ይሄ አሁን በቪዲዮ ያያችሁት ወንድማችን ካልቪኒስት ነው። ሁላችሁም እንደምታውቁት ዋን ሴቭድ ኦልዌይዝ ሴቭድ ብሎ ነው የሚያምነው። ጽኑ ይሄ የፕሮቴስታንታዊ አስተምህሮ መሰረት ነው። ብዙዎቹ እንደዚህ ያምናሉ። አንድ ሰው ከዳነ ዳነ ነው፣ አይነጠቅም ይላል እና አይጠፋም የዳነ ሰው ብሎ ያምናሉ። ስለዚህ ይሄን አመክንዮአቸውን ለማስረዳት የሰነዘረው ሀሳብ ነው። በጣም አደገኛ ሀሳብ ነው። በተለይ ደግሞ አንድ ኦርቶዶክሳዊ ወንድም ነው ያጋራውና በዛ ምክንያት ነው ይህን ቪዲዮ መሰረው። እንግዲህ እስቲ መጀመሪያ ይህን ጥያቄ ከመመለሳችን በፊት እግረ መንገዳችንን እረኝነት እረኛ ማን ነው የሚለውን በብሉይ ኪዳንና በሐዲስ ኪዳን በበግና በእረኛ መካከል ያለውን ግንኙነት እናያለን። በመጀመሪያ ደረጃ እረኛችን እግዚአብሔር ነው። መዝሙር 22 ቁጥር አንድ ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለማን ለመስክ ያሳድረኛል በረፍት ዘንድ ይመራኛል እያለ ስለ እግዚአብሔር እረኝነት እረኛ እግዚአብሔር እንደሆነ ጠባቂ እግዚአብሔር እንደሆነ በደንብ ገልጦ ይናገራል ክቡር ዳዊት ልበ አምላክ። ይህ እረኛ ደግሞ ተራ እረኛ አይደለም። በዘመኑ ኅልፈት በስልጣኑ ሽረት የሌለበት ትጉህ፣ የማያንቀላፋ የማይደክም ጽኖ እረኛ ነው። አሁንም በመዝሙር 120 በቅንፍ 121 ቁጥር አራት ላይ እስራኤልን የሚጠብቅ አይተኛ ማያንቀላፋም ይላል። እረኙነቱንም ራሱ እግዚአብሔር ደግሞ በትንቢተ ኤርሚያስ በምዕራፍ 7 ቁጥር 25 ላይ ለእስራኤላውያን እንዲህ ይላቸዋል፣ አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ በየለቱ እየማለድሁ ባሪያዎቼ ነቢያት ልኬባቸው ነበር ይላል። እስራኤላውያንን ከግብጽ ምድር በሙሴ መሪነት በቅዱስ ሚካኤል ጠባቂነት እነዚያን ሁሉ ድንቅ ተአምራት አድርጎ በፀናችና በተዘረጋች ክንዱ ከባርነት ቤት አውጥተዋል። ከባርነት ቤት ማውጣት ብቻ አይደለም። አርባ የበረሃ ዘመንን ሴት ያልጣረችበት ገበሬ ያልደከመበት መና ከሰማይ አዝነው ሕዝቡን መግበዋል። እስራኤላውያን በዚህ ሁሉ ዘመናቸው መጽሐፍ እንደተናገረ በትራቸው አልወደቀም፣ ጫማቸው አልወለቀም፣ ልብሳቸው አላለቀም። የኤርትራን ባህር ብቻ አይደለም የዮርዳኖስንም ባህር በያሱ አማካኝነት ደግሞ ከፍሎ ምድረ ርስት የተስፋይቱ ምድር ለአባቶቻቸው የማለላቸውን ከነአነ አውረሷቸዋል። ነገር ግን ይሄ ሁሉ እንክብካቤ ቢደረግላቸው በየዕለቱ እየማለድሁ ማለዳ ማለዳ ማለት ተግቼ ወደ ስህተት እንዳይወድቁ በዚህም ደግሞ የሱ መዓት እንዳይወርድባቸው በጠላት እንዳይጠቁ የሚመክሯቸው የሚገስጿቸው እንደ እናት እንደ አባት የሆኑ ነቢያትን ይልክላቸው ነበረ። ነገር ግን እስራኤላውያን ከመበላት ከመጥፋት መሽዳኑ አልዳኑም እኮ ፋርሶች፣ ባቢሎኖች፣ ግሪኮች፣ ሮማውያን እሱ ብቻ አይደለም አጠገባቸው ያሉ ፊልስጤማውያን፣ ምድያማውያን፣ አሶራውያን በየጊዜው እየተነሱ ይቀጠቀጧቸው ነበር፣ ይበሏቸው ነበር፣ ያጠፏቸው ነበር። የመጨረሻ ዘመናቸውም ሀገራቸውን ጥለው ሙሉ ለሙሉ የተደመሰሱት በሮማውያን ነው፣ ሁላቸውም እንደምታውቁት። ታዲያ እግዚአብሔር ስላልጠበቀ ነው? እግዚአብሔር ስለተኛ ነው? አንድ ጊዜ የዳነ ሁልጊዜ ዳነ ከተባለ ኮ ከግብፅ ባርነት ያ ህዝብ ወጥቷል፣ የእግዚአብሔር ሆኗል፣ ህዝበ እግዚአብሔር ነው። ግን ለምን ጠፋ? አ ከእግዚአብሔር ስለጎደለ ነው። ከእግዚአብሔር ካልጎደለ ደግሞ አልጠፉም ልንል ነው። እነዚህ ሁሉ መንግስታት አጥፍቷቸው የለ እንዴ? ነገር ግን እግዚአብሔር ራሱ ሲናገር ምንድን ነው ያለው? በዚህ በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 6 እስከ 9 ላይ ጉበኛ አለ። ሰይፍ ሲመጣ ጦር ሲመጣ፣ ጉበኛ ማለት በአንድ ከተማ ላይ ከተማ እንደምታውቁት ድሮ ግንብ አለው። በግንቡ ላይ ማማ የሰራና እዛ ላይ ሆኖ ከተማው ላይ የሚወጣውን የሚገባውን ይቆጣጠርና ከሩቅ ሰይፍ ሲመጣ ጦርነት ሲመጣ ቀንደ መለከት ይነፋል፣ ነጋሪት ይጎስማል ሰይፍ እየመጣ ነው ብሎ ከዛው ህዝቡ ከነሰራዊት ወጥቶ ይዋጋል። ምን አለ ጌታ እግዚአብሔር? ጉበኛ በቅጥሩ ማማ ላይ ሁኖ ሰይፍ ሲመጣ ባይናገር፣ ሰይፍን መጥቶ ውስጥ ከነበሩት ቢወስድ ሰውየው በኃጢአቱ ተወስዷል። ነገር ግን የሰውየው ደም በጉበኛው እጅ ነው አለ። ነገር ግን ጉበኛው እዛ ማማ ላይ ሁኖ አረ፣ ሳይፍ መጥቷል፣ ጦር መጥቷል ብሎ ቀንደ መለከት ቢነፋና ህዝቡ ያንን ሰምቶ ባይዘጋጅና ያ ሳይፍ ቢወስዳቸው አለ ጉበኛው ወንጀል የለበትም፣ እነሱ ግን ደማቸው በራሳቸው አለ። ልክ እንደዚህ ሁሉ አለ ነብዩ ህዝቅኤልን አንተ ለእስራኤል ጉበኛ አድርግ ያለው ኃጢአተኛውን፣ ኃጢአቱ ትገድለዋለች ባልኩ ጊዜ ሂደህ ለኃጢአተኛው ብታስጠነቀቀው፣ ብትሰብከው፣ ብታስተምረው፣ ብትነግረው ኃጢአተኛው ባይሰማህና ቢሞት ደሙ በራሱ ነው አለ አንተ ግን ነጻ። ባትነግረውና ኃጢአቱ ብትገድለው ግን እሱ በኃጢአቱ ሞቷል፣ የሱን ደም ግን ከእጅህ እቀበላለሁ እበቀላለሁ ብሎ ይናገራል። ስለዚህ እግዚአብሔር ስላልጠበቀ ሳይሆን ነገር ግን የሰው ልጅ ምርጫ ስላለው በምርጫው ምክንያት ይጠፋል። የሰው ልጅ ከእግዚአብሔር እቅፍ ወጥቶ መጥፋቱ እግዚአብሔርን እንቅልፍ አለበት፣ ትጉህ አይደለም፣ አልጠበቀም፣ አያሰኘውም። እግዚአብሔር እቅፍ ውስጥም አንድ ጊዜ ገብቻለሁና የፈለግኩትን ኃጢአት ብሰራ አልጠፋምም ማለት እንኳን በሐዲስ ኪዳን በብሉ ኪዳን ወንጀል ነው። ምክንያቱም ኦሪት ዘዳግም ምዕራፍ 30 ቁጥር 15 ላይ ምን ይላል? እግዚአብሔር እነሆ፣ ተመልከቱ ዛሬ በፊታችሁ ሕይወትና መልካምነትን፣ ሞትና ክፋትን አኖርያለሁ። ስለዚህ ምርጫው ያንተ ነው። የሰው ልጅ ነህ፣ ነጻ ነፃ ፈቃድ አለህ፣ መርጣህ ትጓዛለህ። ስለዚህ ከዳንክም በኋላ ድህነትን ካላስጠበቅ በየደኑ በየቀኑ መዳንህን ማትፈጸም ከሆነ ትጠፋለህ። ወደ ሐዲስ ኪዳን እንምጣ። በሐዲስ ኪዳን ደግሞ ክብሪ ግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 10 ላይ ያ ቅዱስ ዳዊት እግዚአብሔር እረኛ ነው ብሎ የመሰከረልኝ ሲል ነው መልካም እረኛ እኔ ነኝ አለ። ዮሐንስ 10:11 ላይ መልካም እረኛ እኔ ነኝ የራሴን በጎች አውቋቸዋለሁ የራሴን በጎች ያውቁኛል፣ ነብሴንም ስለ በጎቼ አኖራለሁ አለ። ቤታችን መልካምነቱ እረኛነቱ እስከምን ድረስ ነው ስንል ነብሱን ለወዳጆቹ አሳልፎ እስከ መስጠት ድረስ ራሱን አሳልፎ እስከ መስጠት ድረስ እንዲህ አድርጎ ነው የጠበቀው። ግን እንዲህም አድርጎ ጠብቆ ይሁዳ ምን ሁኗል? ሞተዋል። ሞተዋል። አይ አስቀድሞ ስላልተመረጠ ነው እንዳትለን፣ ተመርጧል። መጽሐፍ ይነግረናል። በዚህ በቅዱስ ዮሐንስ ወንጌል በምዕራፍ 15 ቁጥር 16 ላይ ምን ይላል? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። ስለዚህ ለሐዋርያት ነው ይሄን ያለው። ከሐዋርያት መካከል ይሁዳ ነበር። ይሁዳንም የጠራው የመረጠው መድኃኔ ዓለም ኢየሱስ ክርስቶስ ነው። ቁጥር 15 ላይ እንደው ምን ይላል? ከእንግዲህ ወዲህ ባሮች አለላችሁም ወዳጆች ብያችኋለሁ አለ። ስለዚህ ይሁዳ የዳነ እኮ ነው እንደውም ባሪያ የማይ አትባለም ወዳጅ ተብልሃል ከተባሉት ውስጥ አንደኛው ይሁዳ ነው ማለት፣ የአስቆሮቱ ይሁዳ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ አስር ቁጥር አንድ እስከ አምስት ላይ ክርስቶስ የጠራቸውን ሐዋርያት ሲዘረዝር ቁጥር አራት ላይ መጨረሻ የዘረዘረው የአስቆሮቱ ይሁዳ ብሎ ከተጠሩት መካከል ነው። እዚያ ላይ ደግሞ ስልጣን ሰጣቸው ይላል ድዊ እንዲፈውሱ ሙት እንደስ ነው ሙት እስከ ማንሳት ድዊ እስከመፈወስ ድረስ ስልጣን የተሰጠው ነው። የሐዋርያ ሥራ ምዕራፍ ሁለት ቁጥር 17 ላይ ራሱ ምን ይላል ቅዱስ ጴጥሮስ? ተነስቶ ከእኛ ጋር ተቆጥሮ ለዚህ አገልግሎትም ታድሎ ነበር ይላል። ስለዚህ ይሁዳ እኮ የተጠራ ነው። ታዲያ ይሁዳ ጠፋ፣ ክርስቶስ አንቀላፍቷል ልትል ነው? ደክሟል ልትል ነው? ሎቱ ሰባት። ከዚህ በላይ አጋንንታዊ ተምህርታለህ እንዴ? ወይስ ይሁዳ አልጠፋም ልትል ነው? እንዴት ይሆናል? እሱ ብቻ አይደለም። ብርሃን ዓለም ቅዱስ ጳውሎስ ከተከተሉት ደቀ መዛሙርት መካከል እኮ ዴማስ የዚህን ዓለም ውበት ወዶ ትቶኛል ብሏል። ሁለተኛ ጢሞቴዎስ መራፍ አራት ቁጥር አስር ላይ ዴማስ የዚህን ዓለም ውበት ወዶ ትቶኛል አለ። ቅዱስ ጳውሎስንም ትቶ ዓለምንም ወዶ ይድናል ልትለው ነው። ካልዳነስ ክርስቶስ ስለ አንቀላፋ ነው ልትል ነው። ወይስ አስቀድሞ ስላልተጠራ ነው ልትል ነው። አስቀድሞማ መጠራቱን ቅዱስ ጳውሎስ ራሱ በቆላሴስ መልእክቱ በምዕራፍ አራት ቁጥር አራት ላይ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርብላችኋል ብሎ ክርስቲያናዊ ሰላምታ ያቀረበ ሙሉ ክርስቲያን የሆነ መሆኑን ለቆላሴስ ሰዎች ነግሯቸዋል። እሱ ብቻ አይደለም ለልጁ ለፊሊሞናም በፊሊሞና አንድ ቁጥር 24 ላይ አብረውኝ የሚሰሩ ማርቆስና አርስጦኮሮስ ዴማስም ሉቃስም ሰላምታ ያቀርቡላቸዋል ብሏል። አብረውኝ ይሰራሉ የወንጌልን አገልግሎት ካላቸው ውስጥ አንዱ ዴማስ ነው ማለት ነው። ዴማስ የጠፋው ክርስቶስ ስለአንቀላፋ ነው ወይስ ስለደከመ ነው ልትል ነው? ወይስ ዴማስ ምዕመን አይደለም ቀድሞንም አልዳነም ልትል ነው? ከዚህ በላይ አጋንንታዊ ትምህርት የለም። ስለዚህ በፕሮቴስታንቱ ያላችሁ እንደዚህ የምታስቡ ሰዎች አስተሳሰባችሁ በጣም የተሳሳተ ነው። አትታለሉ፣ አያታሏችሁ። በባርነት እንዳንኖር ክርስቶስ ነፃ ወጣን ብለዋል። ኤፌሶን ላይ ግን ድጋሚ በባርነት ቀንበር እንዳትያዙ ተጠንቀቁ ነው። አንድ ጊዜ የዳነ እሱንም ምስጢራትን ፈጽመው የዳነ ሰው ከዳነ በኋላ ድጋሚ ወደ ባርነት ቀንበር ሊያዝ ሊወድቅ ሊጠፋ ይችላል። እንዳይጠፋ ድኛለሁ ብሎ ቁጭ ብሎ ሳይሆን ድህነቱን መፈጸም አለበት። የራሳችሁን መዳን ፈጽሙ ብሎ ቅዱስ ጳውሎስ እንዳስተማረው፣ ስለዚህ ባትሞኙ ባትታለሉ መልካም ነው። አንድ ጊዜ የዳነ ዳነ የሚባል ነገር የለም። እንደዛማ ከሆነ ትንሳኤ ሙታን ለምን እንጠብቃለን? አሁን ከዳንክ ኮ መንግሥትነት ገባህ ማለት ነው። ገባህ እንዴ? አለህ? የት ነው ያለኸው? በከበረ ማንነት ግሎሪፋይድ ቦዲ መች ተጎናጸፍክና ዳንኩ ትላለህ? የክርስቶስን ፍርድ መች ሰማህና? የአባቴ ብሩክ መች ተባልክና? ስለዚህ እንዲህ አይነት ሞኝነትን ትተን ወደ እውነተኛው መንገድ ብንመጣ መልካም ነው። እንድናስተውል ያስፈልጋል ማለት ነው። ወስብሃት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለ መስቀሉ ክቡር አሜን።